ሰላም ለእናንተ ሁሉም፣ እኔ ዶክተር ያሽዊን ፓይዳሪ ነኝ፣ የኒውሮሎጂ ሙከራ ሐኪም አፖሎ ሆስፒታል ጁቢሊ ሂልስ ሃይደራባድ። ዛሬ ስለ የስኳር በሽታ ኒውሮፓቲ እንደምናነጋገር ነው። የስኳር በሽታ ኒውሮፓቲ በስኳር በሽታ የሚታየው በጣም የተለመደ የችግር አካል ነው። በስኳር በሽታ የታመመ በሽተኞች 15 በመቶ ውስጥ ይታያል። በተለምዶ ስኳር በሽታ ለአንድ ከአስር እስከ አምስት ዓመታት ታሪክ ያላቸው በሽተኞች ውስጥ ይታያል። ስኳር በሽታው በቁጥጥር ስለሆነ እነዚህ ምልክቶች በህመም ከፍተኛ የነበረ ከአምስት በላይ ዓመታት በኋላ ይታያሉ። ስኳር በሽታው ካልተቆጣጠረ ግን እነዚህ ምልክቶች በአነስተኛ ከአስር ዓመታት ታሪክ ያላቸው በሽተኞችም ሊታዩ ይችላል። በመጀመሪያ በእግራቸው ጫማ ክፍል የሚሰማቸውን የመቅረስ ወይም የመቃጠል ስሜት ሲያስተዋውቁ ወደ ሆስፒታል ይመጣሉ። እነዚህም ምልክቶች በቀጥታ ወደ ጉልበት ክልል እየጨመሩ ይወጣሉ። ምልክቶቹ ከጉልበት አካባቢ ከደረሱ በኋላ ከጣቶች ጫፍ ጀምሮ በቀስታ ወደ እጅ ገንዳና ወደ ከፍተኛ አካላትም ሊጀምሩ ይችላል። እነሱ በእውነት ይህን የመቅረጽ ስሜት እና የመቃጠል ወይም የመንቀጥቀጥ ስሜት ያላቸው ናቸው። በተጨማሪም በሽተኛው የዕለታዊ መጠጥ የአልኮል ባህሪ ወይም የቪታሚን ቢ12 እጥረት ካለበት ምልክቶቹ እጅግ ይበረታል። ይህም በዕለታዊ እንቅስቃሴዎቻቸው ማካሄድ እንዲያስቸግራቸው እና እንኳን ጫማቸው ማይዙ ያደርጋቸዋል። ስለዚህም የግል እንቅስቃሴዎቻቸውን ማካሄድ ችግር ያጋጥማቸዋል። ማንኛውም ሰው እንደዚህ ያሉ ቅሬታዎች ሲያመጣ ወደ ሐኪም እኛ በእውነት የነርቭ ኮንዳክሽን ጥናት እንሰራለን። በየነርቭ ኮንዳክሽን ጥናት ላይ በመመርኮዝ የዲያቤቲክ ኒውሮፓቲ እንደሆነ እናረጋግጣለን። ከዚያም የዲያቤቲክ ኒውሮፓቲ እንደተረጋገጠ በኋላ ምን ያህል የሆነ የምልክትችነት ቢኖርም መጀመሪያ እጅግ የተጠናቀቀ የደም ስኳር መቆጣጠር እንዲያደርጉ እናሳስባቸዋለን። አልኮል ካሉበት እንዲቆሙ እና የቪታሚን በ12 እንዲስተካከልላቸው እንደምንረዳቸው ገልጻለን። ከዚህ ጋር በተያያዘ የኒውሮፓቲክ መድኃኒቶችም ይሰጣሉ። እነዚህ የኑሮፓቲክ መድኃኒቶች ነርቮቹን እና ከነርቮቹ ጋር የተያያዙ ምልክቶችን ያሳስባሉ። ይህም ምልክቶቹን ቀን በቀን እንዲሻሹ ያደርጋል። ቢያንስ በአስር ቀናት እስከ ሁለት ሳምንት ውስጥ ሰዎች በጥሩ ሁኔታ ይሆናሉ። ግን የደም ስኳር ካልተቆጣጠረ እንደገና ምልክቶቹ ሊመለሱ ይችላል። እባክዎትን የደም ስኳር መቆጣጠርን በትክክል ይከተሉ። ይህን ምልክት ካልተገናኙበት ምሮካቲያው ከፍ ያለ ደረጃ ይደርሳል። ሰዎቹም የእግራቸውን ስሜት በሙሉ ይጡማሉ። ከዚያም የድድ ቁስለት፣ የማይድን ቁስሎች የሚባሉትን የድድ ችግሮች ያዙ ይጀምራሉ። አንዳንድ ጊዜም እስከ እግር መቆረጥ ሊደርስ ይችላል። ብቻውን የሚያደርጉት የደም ስኳር መቆጣጠርን በትክክል መከተል ነው። አመሰግናለሁ።